ተነስተንን የተከበራችሁ የኢፌዴሪ መከላከያ ሠራዊት የዩትዩብ ቻናላችን ተከታታዮች፣ ወቅታዊ ሰራዊታችንን የተመለከቱ መረጃዎችን አድርሳችኋለሁ። ወደ ቀዳሚው መረጃ ስልጠና ለዘመናዊ ሰራዊት ግንባታ ወሳኝ ሚና አለው ሲሉ የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ተናገሩ። የኢፌዴሪ አየር ኃይል በየደረጃው ለሚገኙ አመራሮች የአቅም ግንባታ ስልጠና የማስጀመሪያ መርሃ ግብርም ተካሂዷል። የአቅም ግንባታ ስልጠና ማስጀመሪያ ፕሮግራሙ ላይ ተገኝተው መልእክት ያስተላለፉት የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ከተቋማዊ ሪፎርም ወዲህ የአመራሩም ሆነ የአባላቱን አቅም ለማሳደግ የተለያዩ ስልጠናዎች ታቅደው ሲሰጡ መቆይ ማግኘታቸውንም አውስተዋል። በአየር ኃይልም በሚሰጠው ስልጠና የምትሳተፉ አመራሮች በምታገኙት ግንዛቤ ተቋሙ የጀመረውን የዘመናዊ ሰራዊት ግንባታ የመደገፍ ሚናችሁን መወጣት ይጠበቅባቸዋልም ብለዋል። በአመራሩ የሚታዩ ክፍተቶችን በስልጠና የመሙላት አቅጣጫ ከሪፎርሙ ግቦች አንዱ መሆኑን ያወሱት ሌትናል ጀኔራል ይልማ መርዳሳ በየደረጃው ለሚገኙ የሰራዊቱ አመራሮችና አባላት የተለያዩ ስልጠናዎችን በመስጠት ሰራዊታችንን ዘመናዊ የማድረግ ሂደት ተጠናክሮ እንደሚቀጥልም ነው የገለ የ በየደረጃው ለሚገኙ አመራሮች የሚሰጠው የአቅም ግንባታ ስልጠና ለግዳጅ አፈጻጸማችን ውጤታማነት የላቀ አስተዋጽኦ ያበረክታል ሲሉ የአየር ኃይል የሰራዊት ስነ ልቦና ግንባታ ዳይሬክተር ኮሎኔል ተሾመ በዳዳ አብራርተዋል። የማዕከላዊ እዝ ያሰለጠናቸውን የሬጅመንትና የሻምበል አመራሮች አስመረቀ። የማዕከላዊ እዝ ያሰለጠናቸውን የሬጅመንት አዛዥና የሻምበል አመራሮችን ሲያስመርቅ በክብር እንግድነት ተገኝተው የስራ መመሪያ ንግግር ያደረጉት የእዙ ዋና አዛዥ ሌተናል ጀነራል ዘውዶ በላይ ተቋሙ ለያዘው የዘመናዊ ሰራዊት ግንባታ የጊቤ ማሰልጠኛ ማዕከል በክህሎት የዳበሩ አመራሮችን በማፍራት የራሱ አሻራ እያሳረፈ እንደሚገኝም ነው የተናገሩት። እዙ በየጊዜው እየሰጣቸው በሚገኙ ስልጠናዎች ሀገራችን ቡድን ለሚቃጡበት ማንኛውም ጥቃት አስፈላጊውን ተገቢ ምላሽ መስጠት በሚያስችለው ደረጃ ላይ እንደሚገኝ ገልጸው ተመራቂ አመራሮች የቀሰሙትን እውቀት ወደ መሬት በማውረድ በመልካም አስተዳደር ዙሪያ ጠንክረው በመስራት የእዙን ጀግንነት የሚያስቀጥሉ አመራሮችን፣ ተዋጊ ዩኒቶችንና አባላቶችን ማፍራት እንደሚጠበቅባቸውም አጽንዖት ሰጥተዋል። የግቢ ማሰልጠኛ ማዕከል አዛዥ ሌተናል ኮሎኔል አርአያ ገብሬ እየሰለጠንን እንዋጋለን፣ እየተዋጋን እንሰለጥናለን የሚለውን የእዙን መርህ ማሰልጠኛ ማዕከሉ ተከትሎ የአመራርን ብቃት ወደ ላቀ ደረጃ የሚያሸጋግሩ ብቁ አመራሮችን አሰልጥኖ እያስመረቀ እንደሚገኝም ገልጸዋል። በምረቃ ስነስርዓቱ ላይ በስልጠና የላቀ ውጤት ላስመዘገቡ አባላትና ክፍሎች የእውቅና ሰርተፍኬትና ሽልማት ተበርክቷል። ለጦር ኃይሎች ለእዞችና ለመከላከያ ስታፍ ክፍሎች የጽህፈት ቤት እቅድና ሪፖርት ኃላፊዎች ስልጠና እየተሰጠ ነው። ለጦር ኃይሎች ለእዞችና ለመከላከያ ስታፍ ክፍሎች የጽህፈት ቤትና እቅድ ሪፖርት ኃላፊዎች ስልጠናው አጠቃላይ ስራን መሰረት አድርጎ በጦር ኃይሎች ጠቅላይ ኢታማጆርሹም ጽህፈት ቤት የሚሰጥ ሲሆን ከሰልጣኞቹም በሚገኝ ግብዓት ትልቅ አቅም ይጨበጥበታል ተብሎም ይጠበቃል። ስልጠናውን በይፋ ያስጀመሩት የጦር ኃይሎች ጠቅላይ ኢታማጆርሹም ጽህፈት ቤት ኃላፊ ኮሎኔል ደመቀ መንግስቱ ስልጠናው በስራችን ላይ ከሚያጋ ን የጊዜ የጥራትና ከተቋሙ የአሰራር ፎርማሊቲ አንጻር ወጥነትን የተከተለና ያገናዘበ ስራ ለመስራት ታስቦ የሚሰጥ መሆኑንም ገልጸዋል። በስራ ውጥረት እንዴት ጫናን ተቋቁሞ መስራት እንደሚቻል ለስነ ልቦና ስልጠና ጊዜ እንደተያያዘለት የገለጹት ኮሎኔል ደመቀ መንግስቱ ለአንድ አዛዥ የስራ ስኬት የጽህፈት ቤት ኃላፊው ሚና ከፍተኛ መሆኑንም ገልጸዋል። ስልጠናው በሙያው ትልቅ አቅም ባላቸው አካላት የሚሰጥ ሲሆን በቀጣይ ቀናቶችም የሚቀጥል ይሆናል። የወለጋ ዩኒቨርሲቲ የውስጥ ለውስጥ አስፓልት መንገድ ግንባታ በመጠናቀቅ ላይ ነው። በመከላከያ ኮንስትራክሽን ኢንተርፕራይዝ ግንባታው እየተካሄደ የሚገኘው የወለጋ ዩኒቨርሲቲ የውስጥ ለውስጥ አስፓልት መንገድ ግንባታ ፕሮጀክት አፈጻጸም 80 በመቶ ደርሷል። አሁን ላይ አስፋልት የማንጠፍ ስራው በመጠናቀቅ ላይ መሆኑን የገለጹት የፕሮጀክቱ ስራ አስኪያጅ ኢንጂነር አስመራ ስዩም በጥቅምት ወር 2017 ግንባታው የተጀመረው የወለጋ ዩኒቨርሲቲ የውስጥ ለውስጥ አስፓልት መንገድ የተሽከርካሪ፣ የእግረኛ፣ የብስክሌትና የአረንጓዴ ስፍራን ያካ ማተተም ነው ተብሏል። ከ552 ሚሊዮን ብር በላይ በጀት የተመደበለት ይህ የመንገድ ፕሮጀክት አምስት ኪሎ ሜትር እርዝመት ያለው ሲሆን የ4.35 ኪሎ ሜትር ስራው ሙሉ በሙሉ በመጠናቀቅ ላይ የሚገኛል። ቀሪውን ለማጠናቀቅም በትጋት እየተሰራ ነው። የወለጋ ዩኒቨርሲቲ ተማሪ የነበረው አሁን ላይ በመንገድ ግንባታው ፕሮጀክት ውስጥ በቢሮ መሐንዲስነት እያገለገለ የሚገኘው ኢንጂነር ፍራ ኦልጌትነት በተማረበት ቦታ ላይ የስራ እድል በማግኘቱ መደሰቱን ገልጾ በቀጣይም በሙያው በትጋት ለማገልገል ዝግጁ መሆኑን ተናግሯል ተናግሯል የግንባታ ግብዓቶች አገልግሎት ላይ ከመዋላቸው በፊት ፍተሻና ቁጥጥር ይደረጋል ያሉት ደግሞ የግንባታ ቁጥጥር መሐንዲሱ ኢንጂነር አለሙ ኡልፋታ ናቸው። እስካሁን ባለው ሂደትም የመንገድ ግንባታው በተቀመጠለት ዲዛይን በጥራት እየተከናወነ መሆኑም ተገልጿል። የወለጋ ዩኒቨርሲቲ የውስጥ ለውስጥ አስፓልት መንገድ ስራ ባለቤት ወለጋ ዩኒቨርሲቲ ሲሆን የሚያማክረው ደግሞ የኢትዮጵያ ኢንጂነሪንግ ኮርፖሬሽን የሕንጻና ከተማ ዘርፍ ነው። የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱት መረጃዎች የተከታተላችሁት ነበረ በያላችሁበት መልካም ጊዜ ይሆንላችሁ።